ከሐዋርያት መካከል ሶስት የተለያዩ ስሞች ያሉት ማን ነው? ስሞቹስ ማን ማን ናቸው? መጥላት ጥላቻ፣ መናቅ ጥላቻ፣ መጥላት። ዳንኤል ዳንኤል፣ ኢሳያስ ኢሳያስ፣ ኤርሚያስ ኤርሚያስ እና ሕዝቅኤል። ብዙ ጊዜ እነዚህ አይነት ዓመተ ምህረት ጥያቄ ሲጠየቅ ልክ ለምሳሌ ቅዱስ ላሊበላ ቤተ ጊዮርጊስን ያነጹት በየትኛው ዓመተ ምህረት ነው ሲባል፣ በ13ኛው ክፍለ ዘመን ይባላል። አይ ዓመተ ምህረቱ አይ በ13ኛው ክፍለ ዘመን እንደዛ ብለሽ ነበር። ታላላቆች ማክበር በሌላ ቃላቶች ይቅርታ ማረኝ ሰላም ጤና ይስጥልኝ። ውድ ኢቲ አርት ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ይህ ኢቲ አርት ሚዲያ ነው። ፕሮግራሙ ደግሞ ማዶት የጥያቄና መልስ ውድድር ነው። ሰዓታችንን ጠብቀን መጥተናል። ዛሬ እንደተለመደው ከባለፈው ዙር አልፈው ዛሬ ላይ የተገናኙ ሁለት ቡድኖች ተገናኝተዋል። እዚህ በእኔ በስተቀኝ በኩል እነ ሹመት በእኔ በስተግራ በኩል ደግሞ እነ ዲያቆን ይስሐቅ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ብዙ የምታትርፉበትን መርሃ ግብር ዛሬ እናደርጋለን። መልካም ቆይታ። ተመልሰን መተናል። እንኳን ደህና መጣችሁ። እንዴት ናቸው? እንኳን አደረሳችሁ። እንኳን ደህና መጣችሁ። እንኳን ደህና ቆየ አይደል፣ ደብረመዊ ቅዱስ ሚካኤል አካባቢ እናንተስ። ጴጥሮስ ወጳውሎስ እና ሰዋሰው ብርሃን እና ጴጥሮስ ወጳውሎስ አንድ አካባቢ ናቸው አይደል? እንግዲህ ዛሬ ጥሩ እድር እናደርጋለን። ባለፈው አራት ዙሮች ነበሩ፣ በዚህኛው ደግሞ ሶስት ዙር ነው ያለው። እነዚህ ሶስት ዙሮች ምንድን ናቸው? የመጀመሪያው ያው ሁሉም ደረቅ ናቸው። ጠቅላላ አጠቃላይ መጽሐፍ ቅዱሳዊ ጥያቄዎች ናቸው። ሁለተኛው ዙር ደግሞ መጽሐፍ ቅዱሳዊ የሆነው እንዲሁም ደግሞ ኢትዮጵያ ነክ የሆኑ በኢትዮጵያ ቤተክርስቲያን ላይ የተቃኙ ጥያቄዎች ናቸው ማለት ነው። የመጨረሻው ዙር መለያው በምልክት መግለጽ ነው። ግልጽ ነው? ግልጽ ነው። ስለዚህ ወደ ውድድራችን መሄድ እንችላለን። ዝግጁ ናቸው? ዝግጁ። አብራችን ቆዩ፣ ቀጥታ ስንመለስ በአንደኛው ዙር እንገናኛለን። መልካም ቆይታ ተመልሰን መጥተናል። የመጀመሪያው ዙር ላይ ተገኝተናል። ከአንድ እስከ አስር እንደተለመደው ጥያቄዎች አሉ። አምስት አምስት ጥያቄ ይደርሳቸዋል። ከማን እንጀምር? ከነሱ ጀምር፣ ከዲያቆናቱ ጀምር ተብሏል። ከአንድ እስከ አስር ጥያቄዎች አሉ። ከአንድ እስከ አስር ደስ ያላቸውን ቁጥር ጥያቄ ቁጥር ሁለት ከሐዋርያት መካከል ሶስት የተለያዩ ስሞች ያሉት ማን ነው? ስሞቹስ ማን ማን ናቸው? ሐዋርያው ቅዱስ ዮሐንስ። እሺ፣ ስሞቹስ ሶስት ብቻ ሲሆኑ ብዙ ናቸው። አይ፣ ጥያቄው ግልጽ ነው። ከሐዋርያት መካከል ሶስት የተለያዩ ስሞች ያሉት አንድ ሐዋርያ ማን ነው? ስሞቹስ ማማን ናቸው? እህ ይለፋችሁ። እሺ፣ መልስ እና ያለና በአርማይክ ኬፋ፣ በብራይስ ስምዖን፣ በግሪክ ጴጥሮስ ወይንም አለት ይባላል። ቅዱስ ጴጥሮስ ማለት ነው። እንግዲህ በሚቀጥሉ ላይ በደንብ ጥያቄዎቹ በደንብ እያስተዋላችሁ ማለት ነው። እሺ አራት ቁጥር ጥያቄ በመጀመሪያ ጊዜ የተጻፈው የመጽሐፍ ቅዱስ ክፍል የትኛው ነው? መጽሐፈ ሄኖክ። መልስ እናያለን። መጽሐፈ ሄኖክ በትክክል ተመልሷል። በትክክል ተመልሷል። እሺ አንድ ስስቱ ድምጻችሁን ቀስ እየቀነሰ እየቀነሰ። ጥያቄ ቁጥር አምስት የአዲስ ኪዳን መጽሐፍት በመጀመሪያ የተጻፉት በምን ቋንቋ ነው? በብራይስጥ መልስና ያለን። በብራይስጥ፣ በግሪክ፣ በግዝ። በትክክል ተመልሷል። በብራይስት ነው የጻፉት ከዛ በግሪክ ከዛ በግዝ እያለ ይቀጥላል ማለት ነው። በትክክል ተመልሷል። እሺ አስር ቁጥር በአርዮስ ምክንያት በ325 ዓ ም የተካሄደው ዓለም አቀፋዊ የቤተክርስቲያን ጉባኤ ዳሽ ጉባኤ በመባል ይታወቃል። ጉባኤ ኒቅያ። መልስ እናያለን። ጉባኤ ኒቅያ። በትክክል ተመልሰዋል። በትክክል ተመልሰዋል። በ325 ዓ ም ባሪዎስ ምክንያት የተካሄደው ጉባኤ ኒቂያ ይባላል። ከዛ በኋላ ጉባኤ ኤፌሶን፣ ጉባኤ ኬልቄዶን፣ የተለያዩ ጉባኤዎች ተካሂደዋል። ይሄ ባሪዎስ ምክንያት የተካሄደው ጉባኤ ነው። እሺ ጥያቄ ቁጥር 6 የሰው ልጆች ይመሩበት ዘንድ እግዚአብሔር ለሙሴ የሰጠው የአስርቱ ትዕዛዛት ሕግ ተጽፎ የሚገኘው በየትኛው መጽሐፍ ክፍል ነው? ኦሪት ዘፀአት። መልስ እናያለን። ኦሪት ዘፀአት ምዕራፍ 20 ቁጥር አንድ ላይ ነው። በትክክል ተመልሷል። በኦሪት ዘፀአት የመጽሐፍ ክፍል ላይ ይገኛል። ሰባት ቁጥር ጥያቄ አራቱ አበይት ወይም ታላላቅ ነቢያት በመባል የሚጠሩት እነማን ናቸው? ዳንኤል ዳንኤል፣ ኢሳያስ ኢሳያስ፣ ኤርሚያስ ኤርሚያስ እና ሕዝቅኤል ሕዝቅኤል። መልስ እናያለን ነቢዩ ኢሳያስ፣ ነቢዩ ኤርሚያስ፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤል። በትክክል ተመልሷል? በትክክል ተመልሷል። እሺ አንድ አንድ ቁጥር አብርሃም ልጁ ይስሐቅን ለመውለድ የተስፋው ቃል ሲነገረው የስንት ዓመት ሽማግሌ ነበር? ዘጠና ዘጠና መልስ እናያለን። ዘጠኝ ኦሪት ዘፍጥረት ምዕራፍ 17 ቁጥር አንድ ላይ ስታችኋል። እሺ ሶስት ቁጥር ጥያቄ የአስቆርቱ ይሁዳን በመተካት ለሐዋርያነት የተመረጠው ሐዋርያ ስም ማን ይባላል? ማቲያስ ማቲያስ። መልስ እናያለን። ማቲያስ በትክክል ተመልሷል። በትክክል ተመልሷል። እሺ ጥያቄ ቁጥር ዘጠኝ፣ ጥያቄ ቁጥር ዘጠኝ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሰው ስሙ ማን ይባላል? የተጠመቀበት ጠበል ስምስ ምን ይባላል? ስሙ መጻጉ ሲሆን የተጠመቀውን በቤተ ሳይዳ ነው። በቤተ ሳይዳ ነው። መልስ እናያለን መጻጉ በዕብራይስጥ ወይ ደግሞ ቦታው ቤተሳይዳ ይባላል የሐዋርያት ሥራ ምዕራፍ አምስት ቁጥር አንድ ላይ ይገኛል እንግዲህ ካሳለፍነው ነው የአብይ ጾም ሳምንት አንዱ መጻጉዕ ይባላል በትክክል ተመልሷል። እሺ ስምንት የቅዱስ ጳውሎስ መልእክቶች ብዛታቸው ስንት ነው የመጀመሪያውና የመጨረሻውን ተናገሩ ይላል አራት ናቸው አስራ አራት ናቸው የመጀመሪያው ሮሜ ሁለት መጨረሻው ደግሞ ከአስራአራቱ አንዱን ጥቀሱ። እኛይቱ የጢሞቴዎስ መልእክት አስራአራት ናቸው። የመጀመሪያ ሮሜ የመጨረሻው የጢሞቴዎስ መልእክት። እንግዲህ አንድ ከሰዓታቸው ግማሽ ነጥብ ነው። ሙሉ ከሰዓታቸው ሙሉ ታገኛላችሁ። መልስ እናያለን ወደ ሮሜ ሰዎችና ወደ ዕብራውያን ሰዎች፣ የዕብራውያን ነው። 14 የሚለው 14 ነው፣ ትክክል ነው። ግን ወደ ዕብራውያን የሚለውን ስታችኋል፣ ስለዚህ ግማሽ ነጥብ እንሰጣችኋለን። ውድ ተመልካቾቻችን፣ የመጀመሪያው ዙር ውድድር ይሄንን ይመስል ነበር። እንደተማራችሁበት፣ እንዳተረፋችሁበት ተስፋ እናደርጋለን። ቀጥታ ወደ ሁለተኛው ዙር ውድድር እንሄዳለን። አሁንም አብራችሁን ቆዩ። ተመልሰመትናል አሁን የምንገኘው ሁለተኛው ዙር ውድድር ላይ እንገኛለን። ሁለተኛው ዙር ኢትዮጵያና ኢትዮጵያ ነክ ቤተክርስቲያናዊ የሆኑ ሀሳቦችን የምናነሳበት ነው። ቅድም እነ ዲያቆን ይስሐቅ ጀምራቸዋል። አሁን ተራው ደግሞ ወደ ሹመትና ሊያ እንመጣለን። ከአንድ እስከ አስር ደስ ያላችሁ ቁጥር ጥሩ። አስር ኢትዮጵያዊቷ የሊቀ ነቢያት ቅዱስ ሙሴ ባለቤት ማን ትባላለች? ድምፅሽን ከፍ ያለሽ ደም ማን? ሲጳራ። መልስ እናያለን። ሲጳራ በትክክል ተመልሰዋል። ጥያቄ ቁጥር አንድ የጻድቁ አቡነ ተክለ ሃይማኖት አባት እና እናት ማን እና ማን ይባላሉ? እናታቸው ቅዱስ የጻዲቁ አቡነ ተክለ ሃይማኖት አባትና እናት ማን ይባላሉ? ድረሱበት ነው። ደርሳችኋል። ሰዓታችሁን እየጠቀማችሁ በግማሹ ቆያችሁ ሰዓት ሄደባችኋል። ጸጋ ዘአብ መልስ እናያለን። ጸጋዛብና እግዚአብሔር በትክክል ተመልሷል። ቆይታቸዋል ብቻ በትክክል ተመልሷል። እሺ ሶስት ቁጥር ኢትዮጵያውያን ከሌሎች ዓለማት ልዩ የሚያደርጋት የራሷ የሆነ ፊደልና ዘመን አቆጣጠር ስላላት ነው። ለመሆኑ ፊደሉን እና አቆጣጠሩን ያበረከቱት አባቶች ማንና ማን ናቸው? አቆጣጠር ያው ሻህሩን እንደማለት ነው ይከብዳል። ፊደሉን ቅዱስ ሄኖስ ቅዱስ ሄኖክ። እሺ፣ አቆጣጠሩን መዳን ነው የሚውቀው። ከግራ ወደ ቀኝ ጻፉት፣ ያው አባ ፍሬምናጦስ እንደሆነ አሁን ው እንትን ፊደሉን ማናበረከተ፣ አቡሻሩን ማናበረከተ? እሺ፣ ስለዚህ የአቡሻሩን አባ ሰዓት እየሄደባቸው ነው። እሺ፣ ፊደሉን ቅዱሴ ኖክ እና ደግሞ አቆጣጠሩን ደግሞ ዲሜጥሮስ። አቆጣጠሩን ዲሜጥሮስ። እሺ፣ መልስ እናያለን። ፊደሉን አባ ሰላማ ሊቁ፣ ዲሜጥሮስ ደግሞ ባህር ሐሳቡን ስለዚህ ግማሽ ነጥብ ነው የምታገኙት ግማሽ ነጥብ። እሺ፣ ወደ እናንተ ቅድም ለማካካስ ቆይቻለሁ፣ የእናንተን እናንተ ጋር ቆይቻለሁ። ከዚህ በኋላ ሰዓት ከሄደባቸው አስቆማቸዋለሁ። አምስት ቁጥር የመጀመሪያው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ማን ይባላሉ? ብፁዕ ወቅዱስ አቡነ ባስሊዮስ። መልስ እናያለን። ብፁዕ ወቅዱስ አቡነ ባስሊዮስ በትክክል ተመልሷል። እሺ ስድስት ቁጥር ጥያቄ ስለ ንግሥተ ሳባ የሰለሞንን ጥበብ ለመመልከት ወደ እስራኤል መሄድ የሚተርክ የመጽሐፍ ቅዱስ ክፍሎች የትኞቹ ናቸው? የመጽሐፈ ነገስትና ከዛ ደግሞ የማቴዎስ ወንጌል ምዕራፍ 12 ላይ ጌታችን ከመምጣቷን የሰለሞን ጥበብ ለማየት ያስተምራል። በዋናነት ግን መጽሐፈ ነገሥት የመጽሐፈ ነገስትና የማቴዎስ ወንጌል። መልስ እናያለን። አንደኛ ነገስት ምዕራፍ 10 ቁጥር 1 እና ማቴዎስ 12 42። በትክክል ተመልሷል፣ በትክክል ተመልሷል። ክፍሎች ሲል ያ ሁለት መሆኑን ከሁለት እና ከሁለት በላይ መሆኑ ለማመልከት ነው። እሺ ወደ እነ ይስሐቅ ስምንት ስምንት ቁጥር ጥያቄ። የጽጌ ጾም የሚጾመው ለስንት ቀን ነው? መቼ ተጀምሮ መቼ ያልቃል? የጽጌ ጾም የሚጾመው ለ40 ቀን ነው የሚጀምረውም ደግሞ ህዳር 15 ተጀምሮ ይጠናቀቅ መስከረም 15 ጀምሮ ህዳር ስድስት ይጠናቀቅ መስከረም 15 ጀምሮ ህዳር ስድስት መልስ እና ያለን የሚጾመው ለ40 ቀን ነው። ከመስከረም 26 እስከ ህዳር ስድስት ግማሽ ነጥብ ግማሽ ነጥብ 15 ያልኮ፣ መስከረም 15 ጾመ ነቢያትን ለማለት ነው። ጾመ ነቢያት ህዳር 15 ለሚጀምር ነው። ጥሩ መታል። ግን ያው ግማሽ ነጥብ እንቆርጥባቸዋል። ያው የሚጀምረው መስከረም 26 የሚያበቃው ደግሞ ህዳር 6። ተመለሺ ተመለሺ እያለ የሚዘመርበት ለት ማለት ነው። ሰባት የቅዱስ ያሬድ የዜማ ምልክቶች ብዛታቸው ስንት ነው? ዘርዝረ አሳይ

ደረት ደረት፣ እሺ እሺ፣ መልስኔ ሰባቱ ትክክል ከሆኑ ሙሉ ነጥብ ሰጣለሁ። አስር ናቸው፣ ይዘት፣ ደረት፣ ድፋት፣ ጭረት፣ ቅናት፣ ሂደት፣ ቁርጥ፣ ርክርክ፣ ድርስ፣ አንብር። ስለዚህ ግማሽ ነጥብ ነው የምንሰጣችሁ ማለት ነው። ኦልሞስት ሰባቱ ጋር ደርሳችኋል እናንተ ስምንት ነው ያላችሁት ማለት ነው። ዛሬ በግማሽ ነጥብ ብቻ ልንጨርሰው ነው። የዜማ ምልክቶች እና የዜማ ስልቶች ይለያሉ። ብዙ ጊዜ ሰዎች የዜማ ምልክቶች ሲባሉ ሶስቱን የዜማ ስልቶች ግዕዝ እዝ ለአራራ ይናገራሉ። እነዚህ የዜማ ምልክቶች ናቸው። ጥያቄ ቁጥር 9 ከ1365 እስከ 1395 ዓ ም ይኖሩ የነበሩ የጌታ ቀኝ እጅ ያረፈበትን ግማደ መስቀል ወደ ኢትዮጵያ የመጡት ንጉሥ ማን ይባላሉ? አጼ ዳዊት መልስ እናያለን። አጼ ዳዊት ይባላሉ። በትክክል ተመልሷል። በትክክል ተመልሷል። ይሄ ጥያቄ ግልጽ ለማድረግ ኢትዮጵያ ውስጥ ይኖሩ የነበሩ በእሳቸው ዘመን ነው የመስቀል የመጣው፣ በአጼ ዳዊት። ብዙ ጊዜ መስቀሉን ከእስራኤል ያመጡ ሰዎች ያመጡ ሲባል አጼ ዳዊት እንደዛ እንዳይመስላችሁ ተመልካቾቻችን። አጼ ዳዊት ከ1365 ዓ ም እስከ 1395 ዓ ም በኢትዮጵያ በንግስና ይኖሩ የነበሩ በእሳቸው ዘመን የጌታ ቀኝ እጅ መስቀል ወደ ኢትዮጵያ መምጣቱን ለማሳወቅ ነው። ሁለት ሁለት ቁጥር ጥያቄ በኢጣሊያ ወረራ ወቅት ሃይማኖታችንን አንለቅም ሀገራችንን ለወራሪ አንሰጥም ብለው በግፍ ከተገደሉ የቤተክርስቲያን ሰማዕታት ሁለቱን ጥቀስ። አብርሃም ደቦጭ፣ ሞገስ አስገዶም፣ ጳጳሳት ከሆኑ ደግሞ ብፁ አቡነ ጴጥሮስ ሰብፃሚ ተሰማት እና የጎሬው አቡነ ሚካኤል። እሺ፣ ብፁ አቡነ ጴጥሮስ እና የጎሬው ብፁ አቡነ ሚካኤል፣ አብርሃም ደቦጭ እና ሞገስ አስገዶም በኢጣሊያ ወረራ ወቅት ሃይማኖታችን አለቅም ሀገራችን ለወራሪ አንሰጥም ብለው በግፍ ከተገደሉ የቤተክርስቲያን ሰማዕት ሁለቱን ጥቀስ ብለናል። መልስ እናያለን። ብፁዕ አቡነ ሚካኤል ዘጉሬ፣ ብፁዕ አቡነ ጴጥሮስ ዘፊች የሚባሉት ናቸው። በትክክል ተመልሷል። ሞገስ አስገዶምና አብርሃም ደቦጭ ደግሞ በተለይ የኢጣሊያ በዛ ወቅት ላይ እንዲፋፋም ካደረጉ ነገሮች እንዲነሱ ካደረጉ ውስጥ የሚጠቀሱ ኢትዮጵያውያን ናቸው። ጥያቄው ግን የቤተክርስቲያን ሰማዕት የሚለው ነው። ያው ሁለቱ አቡነ ሚካኤል ዘጎሬ ብፁዕ አቡነ ጴጥሮስ ዘፍቼ ይጠቀሳሉ፣ ማለት በትክክል ተመልሰዋል። ወደ ቀጣይ ጥያቄ ቁጥር አራት አራት ቅዱስ ያሬድ የተወለደው በስንት ዓመተ ምህረት ነው በየት ቦታ ነው? በአስራ አራተኛው መቶ ክፍለ ግማሽ ነጥብን አስከብራለሁ ግማሽ ደርሰበታል እኮ ወይ ትክክል አይደለውም። ለማለትም የሆነ ዓመተ ምሕረት ላይ ውደቅና ስለዚህ ለፋችሁ መልስ እናያለን። በአምስት ዜሮ አምስት ዓመተ ምህረት በአክሱም ከተማ። ስለዚህ ግማሹን እንሰጣለን ማለት ነው። ዛሬ በግማሽ ነው እናያሉ ነገሮች። ብዙ ጊዜ እነዚህ አይነት ዓመተ ምሕረት ጥያቄ ሲጠየቅ ልክ ለምሳሌ ቅዱስ ላሊበላ ቤተ ጊዮርጊስን ያነጹት በየትኛው ዓመተ ምሕረት ነው ሲባል፣ በ13ኛው ክፍለ ዘመን ይባላል። አይ ዓመተ ምሕረቱ በ13ኛው ክፍለ ዘመን እንደዛ ብለሽ ነበር። ስለዚህ ግማሽ ነጥብ አግኝተዋል። ውድ ተመልካቾቻችን፣ ሁለተኛው ዙር ይሄንን ይመስል ነበር። ትንሽ የዛሬው ከበድ ያለ ነው። ከበድ ያለ ነው። ነውስ። አሳሳሽ ናቸው። አሳሳሽ ናቸው። እንግዲህ አሁን የሚቀጥለው በምልክት መግለጽ ነው። እዛ ላይ የምትለዩበት ነው። ስለዚህ እዛ ላይ ቆፍጠን ብላችሁ በደንብ ምልክት ለመግለጽ ሞክሩ። አሁንም አብራችሁን ቆዩ። እኔ ምን ያህል በንቲ ከመላው ኢቲ አርት ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ እያደረግን ነው። ቀጣይ ስንመለስ ወደ ሶስተኛው ዙርና ወደ መጨረሻው ዙር እንሄዳለን ማለት ነው። ተመልሰ መተናል። አሁን የምንገኘው ሶስተኛው ዙር ላይ ነው። ሶስተኛው ዙር በምልክት መግለጽ ነው። አምስት አምስት ጥያቄ ያለው ከዚህ በፊት እንደተወዳደራችሁት ማለት ነው። ለየት የሚያደረገው ምንድን ነው? ተመልካቾቻችን የሀሳብ ስለሰጡን 30 ሰከንድ ብታደረጉላቸው የተወሰነ ሰከንድ ብጨምሩ ሲሉን፣ ከ25 ወደ 30 ሰከንድ አድርገንላቸዋል ማለት ነው። በዚህ ሰከንድ ውስጥ ግን በተቻለ መጠን እናንተ የሚያስረዳው ሰው እያስረዳ ሌላው ሰው ደግሞ እየተናገረ መመለስ አለባችሁ። ከበድ ሚሉ ጥያቄዎች ናቸው ማለት ነው። ከአሁኑ ሳሰራራችሁ። ቅድም እናንተ ጀመራችሁ፣ ወደ እናንተ ሄደ። አሁን ደግሞ ተራዊ እናንተ ነው። ስለዚህ እናንተ መጀመሪያ እድል ይኖራችኋል ማለት ነው። እናንተ በክብር አርፍ ብሎን እስከዚያ አብራችሁን ቆዩ። ተመልሰመተናል አሁን እነ ዲያቆን ይስቅ ያስረዳሉ ማለት ነው። ዲያቆን ይስቅ እንግዲህ አንተ ትመልሳለህ። አንተ ደግሞ እስክሪኑን እያየህ እዚህ ጋር ሰላሳ ሰከንድ ትጠቀማለህ ማለት ነው። ሰላሳ ሰከንድ ይኖራቸዋል። በሰላሳ ሰከንድ ውስጥ የፈለጉትን ያህል እየተናገሩ መልስ ይችላል። አንተ ምንም ቃል ማውጣት አይጠበቅብህም። ከአንድ እስከ አስር አሉ ጥያቄዎች፣ ከአንድ እስከ አምስት፣ ከስድስት እስከ አስር ቃላቶቹን በደንብ መጀመሪያ አናላይዝ አርጋቸው። ዝግጅቶን መጀመር እንችላለን በለኝ። እሺ መጀመር እንችላለን። እንዴት ነው ነፂ፣ መጀመር እንችላለን በለኝ። እሺ፣ እንጀምር። ክፋት አለመፈለግ ዮሴፍ ክፋት መጣ ሲሆን ሰዓት አለቀ። መጥላት መጥላት ጠላው መጥላት እሺ እንጀምር። ቀጣይ እሺ ታናሽ ማክበር ትህትና፣ ታላላቆች ማክበር፣ በሌላ ቃላቶች ይቅርታ ማረ፣ ለምን አንተ ከደረሰልህ ለምን ወዲያውኑ እሱ ቃላት ላይ መከባበር ነው። መልሶ ማክበርን ጠቀሰልክ አይደል? ወዲያው እሱ ላይ ሌላ ቃላቶችን እንዲያወጣ ስለደረሰበት ማለት ነው። እሺ፣ መውደድ፣ ሚካኤል፣ መዋደድ፣ መፋቀር

መዋደድ እሺ፣ መጥላት፣ ጥላቻ፣ መናቅ፣ ጥላቻ፣ መጥላት፣ መጥላት፣ ጥላቻ፣ አለመውደድ መጥላት፣ መጠላላት፣ ጠላት። በትክክል ትመልሷል። ያው ቃሉ እስኪጠራ መጠበቅ ስላለብን ነው። እሺ። ሀይማኖት ሀይማኖት ሀይማኖት ሊገባ ከሆኑም አልቀረምኩ እንዲል እንግዲህ፣ ወደ ተመልካቻችን የሹመትና ሊያ ደግሞ ይሄን ይመስል ነበር። ወደ መጨረሻው እንሄዳለን። አሁንም አብራችሁን ቆዩ። ተመልሰን መጥተናል። ውድ ተመልካቾቻችን እንግዲህ ወደ መጨረሻው ዙር ደርሰናል። ደስ የሚል ቆይታ ነበር ያደረግነው። የዛሬው ወዳጅ እንዴት ነበር? ጥሩ ነበር። ትንሽ አሳሳሽ ናቸው እና ግማሽ ነጥብ በዛበት። ጥሩ ነበር። ጥሩ፣ እንግዲህ በጣም ያው ደስ የሚል ቆይታ አድርገናል። በኔ በስተ ግራ በኩል እነ ዲያቆን ይስሐቅ ከ75 ነጥብ 40 ነጥብ አምጥተዋል። በእኔ በስተቀኝ በኩል እነ ሹመት እነ ሊያ ከ75 ነጥብ 62 ነጥብ አምስት አመተው ወደ ቀጣዩ ዙር አልፋቸዋል ማለት ነው። እንግዲህ እናንተ ለዛሬ እዚህ ላይ ረፍት ታደርጋላችሁ ማለት ነው። ለነበረን ጊዜ እጅግ አድርገን እናመሰግናለን። ይህ ኢቲ አርት ሚዲያ ነው። ማዶት የጥያቄና መልስ ውድድር በፋሲካ ማግስት እንግዲህ ፍጻሜውን የሚያገኝ ውድድር ይሆናል ማለት ነው። ለዛሬ የነበረን ቆይታ የሚመስል ነበር። ሊያና ሹመት ወደ ቀጣይ ዙር አልፏል። እንገናኛለን ማለት ነው እኔ ምን ያልበን ቲ ከመላው የኢቲ አርት ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገን ነበር። አብራችሁ ስለነበራችሁ እግዚአብሔር ያክብርልን።